ቤተመቅደስ ቤተ መቅደስ አጸዳ። ማለት ይሄ አባቴ ቤት የጸሎት ቤት ነው ብሎ እምናቸውን ገለባበጠ፣ የሚሸጡትን የሚደረድሩትን ሁሉ ገለባበጠባቸው። አንዱ የተፈጸመው ይሄ ነው። ይሄ በነገራችን ላይ የተፈጸመው ሁለት ጊዜ ነው። ምናልባት ስታነቡ ምኩራብ ብለን አክብረን ጅራፍ አንስቶ ቤተ መቅደሱን እየገረፈ አስወጣ ብለናል፣ አይደለ? ጌታችን እንዳስተማረ በሰላሳ 30 ዓመቱ አንድ ጊዜ መጥቶ ቤተ መቅደሱን አጸዳ። ከዛ በኋላ በ33 ዓመቱ ድነቱን በፈጸመባት ደግሞ በመጨረሻ ሆሳና በኋላ ሁለተኛ ጊዜ በማቴዎስ 21 እንደተጻፈው ወደ ቤተ መቅደስ ገብቶ እንደገና በጅራፍ ሳይሆን ጠረጴዛቸውን እየገለባበጠ የአባቴ ቤት የጸሎት ቤት ነው የምትባለው ውጡ አላቸው። አምላካችን እቺን ያደረገው በመጀመሪያ መጣ ነገራቸው፣ በጅራፍ አጸዳ ቤተ መቅደሱን፣ አልሰሙትም፣ አስተማረ። ድነቱን በሚፈጽምባት ሊሰቀልባት በቀረበው ሶስተኛው ዓመት ደግሞ መጥቶ እንደገና አጸዳ። ካጸዳው በኋላ እቺን ቤተ መቅደስ ተቷት ነው የወጣው። በነገራችን ማቴዎስ 24 ላይ ተጽፎ የምታዩት ጌታችን ስለ ደብረ ዘይት ስለ በደብረ ዘይት ተራራ ተቀምጦ ስለ ዳግም ምጻቱ የሚያስተምረው ቤተ መቅደሱን ጥሎት የወጣበት ጊዜ ነው። የመጨረሻው ቤተ መቅደሱን የተሰናበተው ይህን ነው። ጠረጴዛውን ገልብጦ የአባቴ ቤት ይባላል ብሎ ጥሏቸው ከወጣ በኋላ ወደዛ ቤተ መቅደስ አልተመለሰም። የህማሙ ጉዳይ ነው፣ የመያዙ ነገር ነው የሚመጣው። እና ሲሄድ ግን አሁን የሚነግረን ታሪኩ ይሄ አንዱ ቤተ መቅደስ ከማጽዳት ጋር ተያይዞ በጠዋት ከቢታንያ ወደ ኢየሩሳሌም በሚሄድበት ጊዜ ጌታችን ምን አደረገ ይለናል? ተራበ። ነው የዛሬው ታሪክ ተራበ። ተራበና ወደ አንዲት ዛፍ ወደ በለስ ዛፍ ቀረበ። ምን ሊያደርግ? ፍሬዋን ቆርጦ ሊበላ ማለት ነው። እና ጌታችን ይራባ ነው ሲባል፣ አዎ ፍጹም ሰው ፍጹም አምላክ ነው። ተርቦ ነው ይሄን ያደረገው። ነገር ግን ሊቃውንተ ቤተክርስቲያን ይህንን ብለው ይጠይቁታል። መላእክት እንዳይራቡ አድርጎ የፈጠራቸው ተመልከቱ፣ ምግብ እንዳይበሉ አድርጎ የፈጠራቸው ደግሞ ምግብ በሚያስፈልግበት ቦታ ምንም በሌለበት ደግሞ በበረሃ ላይ ደግሞ እስራኤላውያንን መና እያወረደ አይደል፣ ከድንጋይ ላይ ጭንጫ ውሃ እያፈለቀ የሚያበላ አምላክ እንዴት ሆኖ ነው ተራ በምንለው ይላል። ኧረ ይሄ ስባይሆን ይላል። በሰው ደግሞ ብንሄድ ሁለት አሳና አምስት እንጀራን ወስዶ አበርክቶ ያን ሁሉ መሶብ ቅርጫት እንዲነሳ ያደረገ አምላክ እንዴት ነው ተራ በምንለው? የተራበው እሱ በእውነት ያቺን ፍሬ ከመብላት አንጻር ሳይሆን የተራበው አይሁድ መክሯቸው፣ ገስጿቸው፣ አስተምሯቸው እምቢ ብለው እንደገና ቤተ መቅደሳቸውን ገብቶ የአባት የጸሎት ቤት ይባላል ብሎ ካጸዳ በኋላ ሲወጣ ሊረግማቸው ምንም መልካም የሆነ በጎ ምግባርና ስራ ስላላገኘባቸው ቅዱስ ዮሐንስ አፈወርቅ ምናል በዚች በለስ አምሳር በዚች ፋንታ አይሁድን ስለ ኃጢአታቸው ረገማቸው ይላል። ምን ብሎ ረገማት? ፍሬ ለዘላለም ነገሮች አይገኝብሽ ብሎ ረገማት ማለት ነው። ለምን አጸዳ? መከረ፣ ሶስት ዓመት ይህንን አደረገ። ሊሰሙ አልቻሉም። ስለዚህ ያንን ኃጢአታቸው ይታወቅ ዘንድ በእነሱ ፋንታ በለሲቷን ረገማት። አንድም እቺ በለስ ሔዋን ቀጥፋ የበላቻት በለስ ምሳሌ ናት። ኃጢአትን በደልን ልረግምላችሁና፣ ላጠፋላችሁ ኃጢአትን ድል ነሳው ነው የመጣሁት ሲል ረገማት ነው የተረጎሙት አሉ። ዞሮ ዞሮ የሚገርመው ከዚህ በኋላ እንግዲህ ያቺ እርግማን ደርሳ እኮ እንደምታውቁት ዛሬ እስራኤል ብትሄዱ አሁን ሲነበብ አይታቸዋል ታሪኩን ለማገናኘት ምን ብሏቸዋል? ይህ ቤተ መቅደስ አፍረሱት አይደለም አሁን ዛሬ የምትሄዱ ይሄ የተባለው ቤተ መቅደስ ሰለሞን የሰራው ቤተ መቅደስ ፈርሶ ምንድነው የተሰራበት? መስጊድ ነው። እስራኤላውያን ወደዚህ መግባት አይችሉም። ምንም ማድረግ ይችላሉ፣ መግባት አይችሉም። ተመልከቱ፣ ይመሰክርባቸዋል። ታቦታቸው ደግሞ የት ነው ያለው? የት ነው ያለው? ታቦታቸው አክሱም ጽዮን ነው። ፈጣለች ወደኛ ታቦት የላቸው። መስዋዕት መስዋዕት አይችሉም። ቤተ መቅደስ አይገቡ ዘንድ መስጊድ ሆኗል። ማለፍ አይችሉም። ወደዛ ተመልከቱ። ይሄም አልበቃ ብሏቸው ደግሞ በዕለተ አርብ ደግሞ ጌታን ሲሰቅሉ ደግሞ የዚሁ ቤተ መቅደስ መጋረጃ ደግሞ ለሁለት ምንት ሆኗል ተሰንጥቆ ተቀዷል። ይሄ ሁሉ ምስክር የክብር ባለቤት የሰቀሉት ትክክል እንዳልሆነ ይመሰክርባቸዋል። ነገር ግን ቃለ እግዚአብሔርን እያወቁ እነ ሙሴን መጽሐፍትን የኦሪት መጽሐፍትን እያወቁ ግን ሊያምኑና ፍሬ ሊያፈሩ በጎ ነገር ሊገኝባቸው ስላልቻለ ምክንያት እነሱን መርገሙን በለሲቷን በመርገም የገለጸበት ያሳየበት ቀን ነው። ይሄ ነው ዛሬ መርገመ በለስ ነው ስንል አምላካችን ሄዶ የረገመው የእነሱን በደልና ኃጢአት ነው። ይህንን ካልን ወደ እኛ ህይወት የሚመጣው ነገር ምንድን ነው ካለን፣ አምላካችን ወደ እኛ ነፍስ መቅደስ ወደ ባለች ወደ እኛ ነፍስ ለማደር ሲመጣ እንደዚች በለስ የሚያገኘው ቅጠል ብቻ ነው ወይስ ፍሬ አፍርተን ያገኝብናል የሚለውን ጥያቄ ራሳችንን እንዳይ ነው። አንድም በለሲቷ ለዘላለም ፍሬ አይገኝብሽ ብሎ እንደረገማት ሁሉ እንዲሁ ሃይማኖት እንኖራለን ብለን በጎ ፍሬን የማናፈራ ከሆነ ዳግም ሲመጣ አምላካችን በመጽሐቱ ሁሩ ምን ብሎ ይረግመን እና ለዘላለም ከሱ ተለይተን እንኖራለን። ይሄንን ሁላችንም ከማግኘት ይሄንን ከመስማት ያውጣን ይጠብቀን። አምላካችን ይሄንን ነው የሚነግረን። ሁለተኛው ደግሞ ወደ እናንተ ስመጣ ዛሬ እኛ ይሄንን ቃል የምትሰሙት ምን አይነት ፍሬ ነው ያፈራችሁት? ይሄ የመንፈስ ፍሬ የሚባሉት እንግዲህ በገላትያ ምዕራፍ አራት ምዕራፍ አምስት ላይ ተጻፉት የዋህነት፣ በጎነት፣ ቸርነት፣ ፍቅር፣ እምነት፣ ራስን መግዛት የተባሉት በሙሉ በእናንተ ውስጥ አሉ ወይ ነው እነኚ ከሌሉ ቅጠል የተባለች ያቺ እኮ የረገማት በለስ ምን ነበራት? ቅጠል ነበራት አይደል? ቅጠል ምንድን ነው የሌላት? ፍሬ ነው የሌላት። ስለዚህ ሰው ብርቱካን ከተከለ ብርቱካኑ የሚተከልበት ዓላማ ምንድን ነው? ምን እንዲያፈራ ነው? ፍሬ እንዲያፈራ ነው። ቅጠል ብቻ ከሆነ ለምንድን ነው የምንኮተኩተው? ለምንድን ነው ውሃ ማጠጣው? ብሎ መጨረሻ ላይ ይተውዋል ማለት ነው። እናንተም ቃለ እግዚአብሔር የምትሰሙት፣ የምትማሩት፣ የምታነቡት መጽሐፍ ሁሉ አንድ ፍሬ ለማፍራት ነው። አዎ ዛሬ ተሰብስበን ስለ አምላካችን አምላካችን መከራ ሕማም እያዘልን ይቅር በለን ብለን ስለምን ነው ይቅርታ መጠየቅ? ይሄ ወደ አምላክ መመለስ ነው። ይቅርታ መጠየቅ ንስሐ መግባት ነው። ንስሐ መጸጸት ነው። ይሄ የመጣው ከበምት ሰሙት ቃል እግዚአብሔርና በሃይማኖት ያፈራ ነው ፍሬ ነው። ስለዚህ የምንሰማው ቃል እግዚአብሔር የንስሐ ፍሬ ሊያፈራልን ይገባል። የንስሐው ፍሬ ደግሞ ለቅዱስ ስጋው ደግሞ ለክቡር ደግሞ ሊያበቃን ይገባል። የቅዱስ ስጋው ደግሞ የክቡር ደግሞ ደግሞ መብላት መጠጣታችን የንስሐ ፍሬ ደግሞ በጎ ስራ እየሰራን ፀንተን እንድንኖር ፍሬያችን ወጥቶ ሊታይ ይገባል። ይህ ማለት ከኃጢአት ተነስተን ራሳችንን መግዛት ስንችል፣ ሀሳባችንን መግራት ስንችል፣ ህሊናችንን ማሰብ ስንችል፣ ከክፋት ወደ በጎ መለወጥ ስንችል፣ የዋነት ቸርነት፣ በጎነት፣ ርኅራኄ የተባሉት ፍቅር የተባሉት እንደኚህ ነገሮች እኛ ጋር ካሉ ምን እያፈራን ነው ማለት ነው፣ ፍሬ እያፈራን ነው። አምላካችን ወደኛ ህይወት፣ ነፍሳችን፣ ወደ መቅደሳችን፣ ወደኛ ሲመጣ የሚያገኘው ፍሬ አለ ማለት ነው። ይሄንን ፍሬ ሊቀበል ነው የሚመጣው። በእውነቱ የሰው ልጅ ወደዚህ ዓለም በሚመጣበት ጊዜ በእምነት የሚኖሩ ይገኝ የሆኑ ሲባል በሃይማኖት ብቻኛ ኦርቶዶክሳውያን ብለው የሚኖሩ ሳይሆን በእምነታቸውን ያደርጉ ልክ በለሴቷ ቅጠል ብቻ ሳይሆን እንዳለባት ሳይሆን ፍሬ አፍርተው የተገኙ ይህንን ይዘው የተገኙ ብቻ ከመረገም ይድናሉ። ሑሩ እምኔየ ከሚለው ይልቅ ንዑ ኀቤየ ወደ እኔ ነው የሚለውን ቃል ይሰማሉ ማለት ነው። አምላካችን ይህ ሁሉ እንድንሰማ በፈቃዱ ያደርግልን። ስለዚህ ጾማችን፣ ስግደታችን፣ መድከማችን፣ መውጣታችን፣ መውለዳችን እነኚህ ሁሉ የምናደርጋቸውን ስናይ ህሊናችን ከማን ጋር ነው ማንን እያሰብን ነው እያደረግን ያለነው በአሁን ሰዓትስ ፍሬ ለማፍራት ውስጣችን ምክንያቱም የጸጸት ፍሬ ይቅርበልኝ የማለት ፍሬ እውነተኛ ከማስመሰል ወጥቶ የመሰበር ፍሬ ካላፈራን በስተቀር ለአምላካችን የምንሰጠው ሌላ ፍሬ የለንም። ስለዚህ የዚህ ሁሉ መከራ ህማማት ግብረ ህማማት መነበብ፣ የእኛ መድከም፣ የእኛ መውጣት፣ የእኛ ሁላችን ህሊናችንን ወደ እግዚአብሔር ለማስጠጋትና ትናንትና ስናደርገው ከነበረው ክፉ ሀሳብ፣ መንገድ፣ አስተሳሰብ ሁሉ ወጥተን ይቅር በለኝ ብለን ልቦናችን እንዲሰበር ነው። ይሄን ፍሬ አድርጎ በህማማቱ እግዚአብሔር ይቀበልልናል። የእሱ መከራ ከእሱ መከራ ጋር አንድ መከራ አድርጎ እኛን ይቅር ይለናል። ይህንን እንዲያደርግልን የአምላካችን ቅዱስ ፈቃድ ይሆንልን። ከበዓሉ ደግሞ አምላካችን ረዴት በረከት ይክፈልን። በለሲቷን እንደረገመ ሳይሆን ከበለሲቷ ፍሬ አገኘው ወይ ብሎ እንደጠየቀ በእኛ ህይወት ውስጥ ደግሞ የሚያገኘው ፍሬ አምላካችን እንዲኖር ቅዱስ ፈቃዱ ይሆንልን። እንደ እግዚአብሔር ፈቃድ ደግሞ እንግዲህ ከዚሁ ጋር ተያይዞ ማክሰኞ፣ ሮብ፣ ሃሙስ እያለ የሚመጡትንም ደግሞ ቀናት ስያሜያቸው እናገኛለን። የዛሬው ቀን ስያሜ ምንድን ነው? መርገመ በለስ አይደል? በለስ የተረገመበት ቀን ነው። ግን ከእኛ ህይወት ጋር ያለው ትርጉም ይህን ይመስላል ካለን ሰዓት እንበለዳዊ ወህማን ወለጻማ ወልካም ያምጻን በፍሳወ ሰላም እግዚአብሔር ከሁላችን ጋር ይሁን።